የእኛ ቤት እሱን ማያወግዝም ይህንን ማያወግዝም ሁሉንም ብዙ ቄስ እያለ ይሰበስባል። ስለዚህ ይሄ ማህበር የቅድስና ማህበር ነው ወይ ብሎ መጠየቅ ያስፈልጋል። ለዚህ ነው ቆመም ማሰብ ያለብን። የፈለገ ምሁር ብንሆን መኖክሴ ብንሆን በአባስ ብንሆን አይለቀንም፣ በሽታ ነው። እግዚአብሔር ሰውን ነው የፈጠረው። በቃ አለቀ። ሰውነትን የሚከፋፍል በሙሉ የአጋንንት ስራ ነው እና እኚህ ሰውዬ መኖክሴ ናቸው አባ ብለን ነው የምንጠራቸው አሁን አባ ሰላማ ተብለዋል የሚሉት ስማቸው የድቁት ሽግር የሆነው እነዚህ ሰዎች የትግራይን ሰው አዳቀሉት፣ እንደ እንስሳ አዳቀሉት። እንዳይሆን ነው ያሉ ወይ ግሞ ልጆቻቸው ለትግራይ ባለስልጣናት እየሰጡ አዳቀሉት ድቃላ። ዛሬ የትግራይን ሕዝብ እየጨረሰ ያለ ይህ ድቃላ ትውልድ ነው። የተዳቀመ እህል የተዳቀለ ያንን ትክክል ትክክለኛው ኦርጋኒክ የሆነው መሰረት የሆነው እንድይነስ የሆነው የትግራይ ህዝብ እያዳቀሉት በስልጣን ላይ የሚቀመጡት ድቃማዎች ስለሆኑ ከዚህና ከዛ የትግራይ ህዝብ ሲያስጨፈጭፈዋል ዛሬ። ሌላ ሌላ ጊዜያቸው እንዳላጠፋ እንጂ እንደዚሁ በኦሮሚያ ለሚታረዱ ሰዎች አንድ ቄስ ብርሃኑ የሚባል ብርሃኑ ነው ሳሙኤል ብርሃኑ የሚባል ደግሞ ኦሮሚያ ውስጥ ሰው የሚያልቀው እምዬ ምኒልክ እያለ እንጂ ክርስቶስን ብሎ የሞተ የለም ሲሉ ትሰማላችሁ። ዝም ብላችሁ አስቡት። አህዱ አብ ቅዱስ አድወልድ ቅዱስ አድወቱ መንፈስ ቅዱስ ብሎ ቅዳሴ የቀደሰ ከሶስቱ አካላት አንዱ ወልድ ሰው ሆነ፣ በመስቀል ላይ ተሰቀለ፣ ሞተ፣ ሞትን ድል ነሳ፣ የሰው ልጆችን ሲወልም በርብሮ ከሙታን አዳናቸው። እሱ ሕያው የወይን ግንድ እንደሆነ ሁላችንንም በራሱ ላይ ቅርንጫፍ አድርጎ ተከለን ብሎ ያስተማሩ ሰዎች ጥቅም አለ እና ንጹህ ዘር ብለው ሲያወሩ ንጹህ ኢንዲጂኒየስ ትግራዊ ሲሉ እና ሌላው እንዲቃላ ሲሉ፣ አሁን ይሄንን አቡነ አቦና ብፁ ሲሉት ደግሞ ሰዎች ተነስተው የት እንደደረስን ታስባላችሁ? እንዲህ የሚያደርግ ሰው እንዲሄን ሰውዬ አባት የሚል ሰው እና ስቲል ክርስቲያን ነኝ ብሎ የሚያምን ትውልድ ፈጥረናል። ዘረኝነት ፓወርፉል ከመሆኑ የተነሳ ከክርስቶስ ጋር ይገዳደራል። ስለዚህ ጣዖት ነው፣ ሃይማኖት ነው። ራሱን የቻለ ሃይማኖት ልክ እንደ ማርክሲዝም ማለት ነው። ከክርስትና ጋር አይደ የዚህ የሆነ ጎቹና የህዋቶቹ አንዱ ትልቁ በሽታቸው ዘሬ ያሉት ሰው አንድ ለማድረግ ለዛ ዘር የሚሆን ሃይማኖት መስራት ይፈልጋል። ለዛ ዘር የሚሆን ከሌላ የሚጋሩት ሃይማኖት እንዳይኖር ልክ ማን ነው ከነፍሰኛ ጋር ጸልዩ መስጊድ አብራችሁ የብቻችሁ ይኖራችሁ እንደሚሉት ማለት ነው። ችግር ዙሪያም ሲያፈርሱ እኮ ለእናንተ እንሰራለን፣ ዝም በሉ አሁን የስልጤን፣ የአማራን፣ የመናሃን መስጊድ ነው ምናፈርሰውበት ሃይማኖት ለዘር ነው የሚሰሩት። እና ወዳጆች እራሳችንን ጠብቅ በመንኩስና ልናመልጠው ያልቻልነው አዲስ ማለት ነው ለክርስቶስ ተገንዞ ሞኖኮስኮ ያለ ሰውዬ እንኳን ልክ እንደ ሂትለር ኢሉዥኒዝም የሚባል ሬስ ሳይንስ እንደተማረና በዛ እንደሚያምን ሰው ስለ ዲቃላና ስለ እነሱ ዘር አወራ። ሰው በጥምቀት አዲስ ዘር ይሆናል ብሎ ያስተማረን ሰው ከወንድና ከሴት ፈቃድ አልተወለዱም የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው ተብለ አዲስ ዘር ኒው ሬስ ክርስቶሳዊ ዘር ከተባለ በኋላ ለዛ ዘር ጥበቃ ሞንክሻ ለው ሞቻ ለው ካለ በኋላ ለዓለም ሞቻ ለው ያለው ሰውዬ ለትግራይ ለእምነት አልሞት አለ ለክርስቶስ ክርስቶስ ትቶ ህዋት የፈጠረውን አስተሳሰብ አመለከው፣ አምልኮ ነው። ሌሎችም ሽማግሌ ሽበት ያላቸውን ጳጳሳት ሳያቸዋለሁ፣ በዚህ በዘር ቋንቋ ሲያወ ለስለታረደ ሰው በዘር የሚየሚልክ እያሉ ነው የሚያልቁት የጥምቀት ልጆቹን የንስሐ ልጆቹን ሀገረ እግዚአብሔር ሰማይን አወርሳሉ። በዚህ ምድር ፈተና እንዲቋቋሙ ብሎ ተክኖ ቃል ገብቶ የሆነ ጋስ ተብረው አሸንፎት የሚልክ ብሎ ነው ያለቁት። ብሎ የእኛ ቤት እሱን ማያወግዝም፣ ይህንን ማያወግዝም፣ ሁሉንም ብፁ ቄስ እያለ ይሰበስ። ስለዚህ ይሄ ማህበር የቅድስና ማህበር ነው ወይ ብሎ መጠየቅ ያስፈልግ። ለዚህ ነው ቆመም ማሰብ ያለብን። በጭፍን መከተል የሆነ ቦታ ማቅማት አለበት። በነፍስ በስጋም ማቆም አለበት። መለኪያችን የአባቶቻችን የኖረ ነበር ትውፊት እና መጽሐፋችን፣ ህይወታችን። ይህን ካላቆምን ግን እንጠፋለን፣ በሁለቱም እንጠፋለን።